ጽናት ድራማ እንግዲህ በክፍል 84 ሁሉንም ሲያስጨንቅ የነበረው ኪራና አዲሷ ልጅ ያደረጉት ነገር ለጽናት እንዴት መናገር እንዳለበት ሁላቸውም እየተጨነቁ ነበር። እንግዲህ ሳታስበው ከራሷ አንደበት ስትናገር ጽናት ሰምታት ነበር። ይሄ ነገር ደግሞ ጽናትን በጣም አሳዝኗትና አስከፍቷት ነበር። ለጊዜው የኪራን ይቅርታ መቀበል ባትፈልግም፣ አሁን ላይ ግን ኪራን ይቅርታውን ተቀብለው እንግዲህ ስህተት እንደሆነ አምና ወደፊት እየቀጠሉ ይገኛሉ። እንግዲህ ቤት ውስጥ የመጣችው ልጅ እዛ ቤት ለመኖር ፈልጋ እንጂ ሌላ ተልእኮ እንደሌላት በደንብ ያስ ይታወቃል። ምክንያቱም ከኪራ ጋር አብራ ማደሯን የተናገረችው እሷ ሳትሆን ስታወራ ለሰው በአጋጣሚ ነው የሰማቻት። ነገር ግን አብራ ብታድርም ምንም እንዳልተፈጠረ እየተናገረች ነበር። እሷ ግን እንደተፈጠረ ነው የሚያስበው። ኪራ ይህን ነገር በግልጽ አልነገረችውም ማለት ነው። ይህን ነገር ስለሰማች ይመስለኛል ጽናትም እንግዲህ ኪራን ይቅርታውን የተቀበለችው ማለት ነው። እንግዲህ በትንሽ ነገር ኪራንም ሲጨነቅ ነበር፣ ጽናት ላይም እየተቀያየረባት ነበር ጸባዩ። ይሄ ጸባዩ ደግሞ ጽናትን በጣም ግራ እያጋባት ነበር ነበር እንደ ድሮ ሊቀየርብኝ ነው። ተደሰትኩ ስለአሁኑ ገና ካዘን መጣብኝ። ምን አጣፈው እያለች እንግዲህ እያማረረች ትገኝ ነበር ነገር ግን ኪራ እንግዲህ ያደረገው ነገር ይቅርታ ጠይቋል አምኗል። እሷም እንግዲህ እውነቱን ሰምታ አሁን ላይ ኪራ የሚያስጨንቀው ነገር ምንም አይነት ነገር የለም ማለት ነው። ወደፊት ይቀጥላሉ ማለት ነው እዛ ቤት ውስጥ እንግዲህ። ልጅቷ ደግሞ ያው የተለያየ ሮሮ እያሰማች ነው ለጽናት፣ ጽናትም አሁን ላይ እያዘነችላት ትገኛለች ማለት ነው። እውነቱ መስማቷ አሁን ጽናት ልጅቷ ላይ እያዘነችላት ነው። በፊት ትውጣ ዚህ ቤት አትኖር እያለች ነበር። ነገር ግን ሴተኛ አዳሪ የሆንኩት ወ ወዲጅ፣ አይደለም እኔም እንደናንተ የተከበረ ትዳር እንዲኖረኝ እፈልግ ነበር ነበረኝም። ነገር ግን ሁኔታዎች አስገድደው ነው እያለች እያስረዳቻት ትገኛለች። ጽናትም እንግዲህ እኔ እንደዚህ ልልሽ ፈልጌ አይደለም፣ አትጨነቂ፣ አትከፊስ ከፈለግሹ ሰዓት እዚህ ቤት መሆን ትችያለሽ እያለቻት ነበር። ነገር ግን ጽናት ትፈቅድላትም እዛ ቤት እንድትኖር ምትፈቅድላትም ነገር ግን ደግሞ ከሰኒ ጋር ከባድ ሰጣ ገባ ውስጥ ገብተዋል። ምክንያቱም እዚህ ቤት ውስጥ ይች ልጅ ክብሮም ላይ አይኗን እያነሳች ትገኛለች ማለት ነው። ክብሮምን የተለያየ ነገር እያለች ሰኒን ለማናደድ እየሞከረች ነበረ። ሌላ ሚስጥር እንዳላቸው የተለየ ግንኙነት እንዳላቸው እየነገረቻት ነበረ። ጭራሽ ክብሮም እይ ብላ እያቆላመጠች ትገኛለች። ስለዚህ ሰኒ እንግዲህ ክብሮምን በዝች ልጅ ልትቀማ ትችላለች። ክብሮምም እንግዲህ ለምን እንደያዘችው እየጠየቃት ነበረ። እሱ ራሱ ተነስቶ እንደያዛት እጇን፣ ከዛ በኋላ ሰኒ በአጋጣሚ እንደደረሰች ሰኒን ደግሞ ሊያስረዳት ቢሞክርም እሷ ግን ልታዳምጠው እንዳልፈለገች በመጨረሻ እንግዲህ መንገድ ላይ አግኝተው ነበረ። እሷ በጣም እየተናደደች ነበር ሰኒ። ስለዚህ ሰኒ ክብሮ ምን ወዳው ነበር፣ ነገር ግን አሁን ላይ በዚች ልጅ ልትቀማት ትችላለች። ምክንያቱም እሷ የምታደርገው አክት ልክ ሌላ ግንኙነት እንዳላቸው ነው። ይህን አየሽ ማለት ሰኒ እንደምታቋት በወንዶች ተስፋ የቆረጠች ወንዶች ካሊ ናቸው፣ ውሸታም ናቸው የሚል አስተሳሰብ በአእምሯ የተሞላ ሴት ስለሆነች የመጨረሻ በትንሽ ነገር ተስፋ ነው የምትቆርጠው ማለት ነው። እና ሰኒ ግን እዚህ ቤት እንድትሆን ልጅቷን አልፈለገችም። በጣም እየተናደደችባት ትገኛለች ማለት ነው። ሰላም ውዴ፣ ቻናላችን ቤተሰቦች እንዴት ናቸው? ደህና ናችሁ? በጣም ደህና ነኝ፣ እግዚአብሔር ይመስገን። ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ ኮሜንት ላይ ማስቀመጥ እንዳትረሱ ማለት ነው። እንግዲህ ጽናት ድራማ ክፍል 85 በዛሬው ተለቋል ማለት ነው። ኪራና ጽናት በትንሽ ነገር ሊለያዩ ባልሆነ ነገር እያልን ነበር። ነገር ግን ከመለየት አንድ ወደ መሆን መጥተዋል ማለት ነው። ታርቀዋል፣ ሰላም ወርደዋል። እሷም እንግዲህ ቅርታውን ተቀብላ ወደፊት አብረው እንደሚቀጥሉ ብዙ ነገር ልክ እንደ በፊት ሆናለታለች ማለት ነው። ምክንያቱም የሆነው ነገር እራሱ ሆን ብሎ አስቦበት እንዳልሆነ ነበር። ቅዱስ ግን የጽናትን ዓይን ለማየት በጣም ፈርቶ ነበረ። በጣም እየከፋው እያዘነና በቃ ማ እንዴት ማየት እንዳለበት ሁሉ አፍሮ ነበረ። ቤት ውስጥ መሄድ ትቶ ነበረ። ነገር ግን ዛሬ ጽናት እነ ናሆን ቤት ሄዳ ስለነበረ እንግዲህ ጽናትንም ይቅርታ ጠይቋት እኔ ሳይፈልግ እንደዛ በምሽት ስላስወጣውት በጣም ይቅርታ እንደዛ ማድረግ ፈልጌ አይደለም፣ በማለት እንግዲህ ጽናትን ይቅርታ ጠይቋታል ማለት ነው። ጽናትም እንግዲህ ይቅርታዋን ተቀብለዋለች። ከዚህ በኋላ እንደዚህ ማድረግ እንደሌለበት እንግዲህ እየነገረችው ነበረ። ሌላ ምሩናት እንግዲህ ህመሟ እየጸናባት ይመስለኛል። ናሆምም እንግዲህ ምንም አይነት ስራ እንድትሰራ አይፈልግም። ስለዚህ ሰራተኛ ይቀጠር፣ ሰራተኛ ይምጣ እያለ ነው። ስለዚህ ናሆም ሰራተኛ መጣ ማለት ቤታቸው ውስጥ ሌላ ችግር የሚፈጥር ነገር ይመጣል ወይስ ደግሞ ጥሩ ሰው ሊመጣ ይችላል። ብቻ ጽናት ድራማን በትንሹም ቢሆን ሊቀይረው የሚችለው እነን አሁን ቤት የምትመጣዋ ሰራተኛ ና እነ ኪራ ቤት ያለችው ልጅ ናት። አሁን በነገራችን ላይ ጽናት ድራማ ቪው እየቀነሰ እየመጣ ነው። እንደ በፊቱ ተወዳጅ አይደለም። አሁን ላይ በጣም ብዙ ወሬ ይበዛበታል። የሚያጓጓ ፓርቲ የለውም ምናምን። ብቻ ኪራና ጽናት እንግዲህ እስከዛሬ ድረስ በሰርግ ሊጋቡ ሲሉ ነበር የኪራ እናት የሞተችው እስካሁን ድረስ ግን አልተጋቡም ማለት ነው። ሰርጋቸው ምንም አልተካሄደም። ጽናትና ኪራም እንግዲህ ጽናት እንድታረግዝለት ጠይቆት ነበር። እስካሁን ድረስ የልጇ እርግዝናም አልታየም ማለት ነው። ጽናት አርግዛ ይሆን ሳታረግዝ ይሆን? ምንም አይነት ፍንጭ የለም ለጊዜው ማለት ነው። ዞሮ ዞሮ ግን እች የመጣችው ልጅ በትንሹም ቢሆን ትንሽ ሰረቅ አድርጋቸው ነበር፣ አእምሯቸውን። ወደ ጸብም እያመሩ ነበር ነገር ግን ሁሉም ነገር ተስተካክሎ አሁን እንደ በፊቱ ህይወታቸውን እየመሩ ይቀጥላሉ። አሁን ግን ጦርነቱ የሚጀምረው በሰኒና በዚች ናኒ የምትባለው በአዲሷ ዋለች ነው ማለት ነው። ምክንያቱም ክብሮም ላይ ፊት ጥያለች ስለሆነ ሰኒ ደግሞ ክብሮም ጋር አብረው መሆናቸው አብረው ማውራታቸው መለጣጠፋቸውን በጭራሽ አልወደደችውም ማለት ነው እንዲለያዩ ትፈልጋለች። ልጅቷ ደግሞ ሰኒን ማናደር ነው የምትፈልገው፣ ምክንያቱም ሰኒ ደግሞ እሷን ስለማትወዳት እዛ ቤት ስታያት ብዙ ነገር ስለምትላት ስለማይግባቡ አታምሪም ታስጠያለች ብዙ ነገር ስለምትላት ሰኒን ማናደር ስለምትፈልግ ክብሮም ላይ ፊጥ ማለት ጀምራለች። ስለ ክብሮም በተደጋጋሚ ታወራለች፣ ጭራሽ እያቆላመጠች ትጠራዋለች። እንግዲህ የነዚህ ልጆች ጦርነት ወዴት ሊያመራ እንደሚችል እንግዲህ መገመት አይከብደንም ሰኒ በክብሮም ተናደድበታለች። ከዚች ልጅ ጋር ስታዩ ሰኒ ተወደዋለች ማለት ነው። ስለዚህ ሰኒና ክብሮም እንግዲህ ተለያይተው ክብሮም ከዚች ልጅ ጋር ከሆነ ሰኒ መሆን የምትችለው ከቅዱስ ጋ ነው ማለት ነው። በተደጋጋሚ ከቅዱስ ጋም ከክብሮም ጋም ይገናኛሉ። ነገር ግን እስካሁን ድረስ ክብሮም ጋ እንጂ ቅዱስ ጋ ምንም ነገር ተፈጥሮ አያቅም። ወሬ ብቻ ነበር የነበረው። አሁን ላይ ግን ነገራቶች ተቀይረው ምናልባት ክብሮምና እች አዲሷ ከሆኑ ሰኔና ቅዱስ አብረው የመሆን እድላቸው ከፍተኛ ይሆናል ብያለሁ። ነገር ግን ሰኔና ቅዱስ አብሮ የማይሆኑበት ምክንያት ሁለታቸውም አስተሳሰባቸው ተቃራኒ፣ ተስፋ የቆረጡ ናቸው። ቅዱስ ሁሌኔ ሰውን እጎዳለው ሰውን ለመጉዳት እንጂ ለመጥቀም መሆን ሰው አይደለውም። የጥፋተኝነት ስሜት ሁሌም በውስጡ አለበት። በቃ ሰዎችን ከቀረብኩ እኔ እጎዳቸዋለሁ ብሎ ነው የሚያስበው። ሰኒ ደግሞ ወንዶች ሁሉም መጥፎ ናቸው፣ ለሴት ልጅ ጥሩ አመለካከት የላቸውም፣ ወንድ ልጅ የሴት ልጅ ሕይወትን ለማበላሸት የተፈጠረ ሰው ነው ብላ የምታስብ ሴት ናት። ስለዚህ ሰኒ ደግሞ ይሄን ነገር አየች ማለት የበለጠ ተስፋ ቆርጣ ምንም አይነት ጓደኛም ሆነ ፍቅረኛም ላለመያዝ ልትወስንም ላትወስንም ትችላለች። አንዳንዴ ግን ብቸኝነቷ በጣም ያሳስባታል፣ ጓደኛ ወይም ፍቅረኛ መያዝ ትፈልጋለች። ሰኒ እንግዲህ ያሰበችው ክብሮምን ነበር። ነገር ግን ክብሮም የማይሆን ነገር እየነገረች ስለሆነ ምናልባት በሱ ተስፋ ቆርጣ ሁሉንም ነገር ልትተወው ትችላለች። ሰኒ ሰው ጽናት ድራማ ቀጣይ ምን ይፈጠራል? ሰኒና አዲስ ዋለች ጦርነታቸው እንዴት ሊያመራ ይችላል? በክብሮም አማካኝነት አጓጊ ፓርት የሚኖረው ይሄ ብቻ ነው። ሌላ ምንም አይኖርም ጽናት ድራማ ላይ ከዚህ በኋላ